ጀመር ሀቅ ሀቄናትና ብሩ ወደ እኔ ታምጣ ማለት አይችልም። ሀቁ የሆነችው እኮ በዚህ ጉዳይ አይደለም። ሰርታ እንድታመጣ አይደለም። ሀቁ የሆነችው አንድ ጥያቄ ነበረችኝ። ጥያቄን ልቀጥል። አንዲትን ሴት አግብታሀት ወደ አረብ ከሀገር ውጭ ወደ ሳውዲ መሸኘት እንዴት ይታያል? እኔ ከሆንኩ አግብተሀት መሸኘት ያልከኝ እ እኔ ወጥቼ ከሸሪያ አንግል እንዴት ይታያል? ጉዳዩ በሸሪያ አንግል ነው የተናገርኩኝ። ያለው ሰው እንዴት ነው ሚስት አግብቶ ሳውዲ ልኮ ዘመናዊ ባርነት ማለት ነው። ድሮ ላይ ምን ያደርጉ ነበር? ባሪያዎችን አንድ አለቃ ይሄድና ጠንካራ የሆነ ባሪያ ይገዛል። ገበያ ላይ ከገዛ በኋላ ይም ባሪያውን በቃ እየሰራህ አምጣ ይለዋል። እሱ ቁጭ ብሎ እዛ፣ በቃ ቀኑ ሙሉ ያ ባሪያው ሰርቶ ያመጣል። ገንዘብ ተቀብሎ ማታ ላይ ይበላል አለቃ። ከዛ ጠዋት ደግሞ ይወጣል። ያ ባሪያው አሁንም ሰርቶ ደግሞ ያመጣል። ያንን ገንዘብ ላለቃው እየሰጣ፣ በዚህ መንገድ ይኖሩ ነበር። አሁንም እንዲሁ ምን ያደርጋል ባል የሆነ ገንዘብ ይህ እንትን ይልና ሚስቱን ይልካታል። እየሰራች ወሩን ሙሉ ያንን እያሰበ ሁሉ እየደወለ ይጠይቃታል። ስንት ደረስ፣ ደመወዝ ስንት ነው? መቼም የሚገባው ምንዛሬ ስንት ደርሷል? ላኪ ቶሎ በይ ይላታል። ከዛ ይህ እስልምና ይፈቅድልናል ይላሉ። ወላሂ ይህን እስላም አልፈቀደም። ይሄ ዘመናዊ ባርነት ነው። ዘመናዊ ባር እንትኑ የተቀየረው ወደ ውጭ ሄደች በሚለው ስም ነው እንጂ የተቀየረው ያን ቀደምቶች ሲያደርጉ የነበሩትን እያደርገል

ወንድ ልጅ ቁጭ ላለ ውስጥ እሷ ወጥታ ትሰራለች ምናምን። እሷ የውጭ ጉዳይ ሚኒስቴር ሆናለች፣ እሱ የውስጥ ጉዳይ ሚኒስቴር ሆኗል። ቁጭ ብሎ መቼ ነው ደሞዝሽ የሚመጣው እያለ እግሩን በግሩ ላይ ሰጥሎ ከዚያ ያስልቃታል ይበላል። ኒዛሙ ተቀየረ፣ ህይወት ተበላሸ፣ ስርአቱ ተቀየረ። እሱ ነበር የውጭ ጉዳይ ሚኒስቴር መሆን ያለበት። እርሱ ሰርቶ ያመጣል። ሚስት ቤት ውስጥ ፏ ብትል ብላ በቃ ልጆቿ ነው በዲን በአክላክ ላይ ታሳድጋለች ምን ትላለች፣ ምናምን። አሁን እሱ ነው በቃ ቤት ውስጥ ምግጭ ብሎ እሱ ደሞዝ ይቆጥራል፣ እሷ ሰርታ ታመጣለች ምናምን ይኖራሉ። ወላ ህይወት አያምርም እንደዚያ ሴት ልጅ በዚያች በምታሳሳ ሰውነቷ ደግማ ለፍታ ሰውነብሎ ምናምን እንትን ይላል። ይሄ ተገቢ አደለም፣ ይሄ ተገቢ አደለም። አደምን አለህ ሰላም አላህ ስብን አንተ ከገነት ከወጣ

ከጀነት እንድትወጡ እንዳያደርጋችሁ የኔ ትእዛዝ እንድትጥሱ አድርጎ ከወጣችሁ አንተ ትለፋለህና አለው። ለፍቶ የማስተዳደርን ሀላፊትና በባል ላይ ነው ያደረገው። ከሰው ልጆች መጀመሪያ ታሪክ አላህ ስብሓነው ተዓላ እሷ ላይ ሀዋላ አይደለም፣ ትለፋላችሁ አይደለም ያለው፣ ትለፋላህን ታለው። ሴት ልጅ ሰርታ ልታስተዳድረው አይደለም በፍፁም፣ የተገባው እሱን ሊያስተዳድራት የሚገባው ለማንኛውም ሚስቱን ወደ ውጭ እየላከ ብር እያስላከ የሚኖር ሰው ይሄ ስህተት ነው። ስለመሄድ ነው እሱ ነው ሄዶ ሰርቶ ሚስትን እና ልጆችን ማስተዳደር አለበት። አሰላሙ አሌይኩም ረህመቱላ ባረካቱ። እንዴት ናችሁ? አባይብ ሰላም ናችሁ? ሁላችሁንም ሰላም ብያለኝ። ሁላችሁንም በያላችሁ በተላ የጠበቃችሁ እና ው እንደሰማችሁት ሁሴን በተጠየቀው ጥያቄ ጉዳይ ላይ ትንሽ እኔ የሚጨምረው ነገር ስላለኝ ማለት ውስጥ ያለውን ነገር በቃ መናገር ፈልጋለሁ፣ ግን ያው ካሜራ ፊት ወጥቼ ስለማላውቅ የሆነ እንትን ይይዘኛል እና ማለት በቃ ጥፋቱ ወንዶችም ላይ ብቻ አይደለም ጥፋቱ ያለው እኛም ሴቶችም ላይ ነው ጥፋቱ ያለው። ለምን ብትሉ፣ ሲጀመር ለምን ማለት አንዲት ሴት ለምን አግብታ ማለት ኒካ ስራ ወይ ልጅ ሳትወልድ ወይ በቃ ብዙ ጊዜ ሳይቆዩ ለምን ኒካ ታስራ ወዲያው ለምን ትመጣለች? ማለት ይሄ ራሱ እኮ ጥፋት ነው። እንዴት ብትሉ በቃ እንጃ ብቻ እንዴት እንደምናገር አላውቅም። ማለት አንዲት ሴት ለስራ ወደ ውጭ ከወጣች ለስራ ለዓላማዋ ዓላማዋን እስከምታሳካ ድረስ ለምን የሰውም ሀቅ ይዛ ትመጣለች? ሲጀመር ሲጀመርም አይፈቀድም እንጂ ሲጀመር ማለት ጭራሽ ሊሆን የማይችል ነገር ማለት ነው። ዓላማዋን አሳክታ ትደርስበታለች። ዓላማዋን አሳክታ ስራዋን ሰርታ አራትም ዓመት ሰራች አምስትም ዓመት ሰራች፣ ስራዋን ሰርታ ዓላማዋን አሳክታ ሀገሯ ላይ የምታስተካክላቸውን ነገሮች አስተካክላ ከጨረሰች በኋላ ሁኔታዎችን ካመቻቸች በኋላ ትደርስበታለች። ለትዳሩ አገባችው መጣች። እሷ እዚህ እሱ እዛ፣ እንዴት ብሎ ይሆናል? ቢያንስ ልጅ ወልዳ ቢሆን እንኳ ይሻላል ትንሽ። ማለት እሱም ለልጁ ሲል ብዙም እንትን አይላትም፣ ላይጎዳት ይችላል። እሷም ደግሞ እንደዚሁ ለልጇ ስትል የሆነ እንትን የሚለው ነገር አለ የሚያስተሳስራቸው ነገር አለ። ይሄሳ ዝም ብሏላ ተጋቡ እኔ ካው ታሰራ መጣች። ከዛ እሷ እዚህ እየፈጋች የዓረብ ቤት ከላይ ከታች እያለች እየፈጋች እንትን ትላለች፣ ብር ትልካለች። እሱ አላህን የማይፈራ ከሆነ እዛ ሲፈልግ ሌላ ያገባል። ሳይፈልግም ደግሞ ብሩን እንደፈለገ ያደርጋል። እሷ እንዴት ሆና እንደምታመጣው አያውቅም። ለምን ለፍቶ ደክሞ ስላላመጣው አያውቅም። እና ብቻ ከባድ ነው። እነሱንም አላህ ልብ ሲጀመር ሀቅ ሀቄናትና ብሩን ወደ እኔ ታምጣ ማለት አይችልም። ሀቁ የሆነችው እኮ በዚህ ጉዳይ አይደለም፣ ሰርታ እንድታመጣ አይደለም። ሀቁ የሆነችው ሀቁ የሆነችው በሴትነቷ ለሱ ዝግጁ ሆና መቅረቧ፣ ልጆች ወልዳ ልጆቿን በትክክል በአግባቡ ማሳደጓ፣ ቤቷን በትክክል መምራቷ፣ እሱ ሰርቶ ሲያመጣ እሷ ቤት ውስጥ ያለውን ነገሮች እያስተካከለች ልጆቿን በስነስርዓት እያሳደገች ለሱ የሚጠበቅባትን ማድረግ የሚጠበቅባትን በሴትነቷም ሆነ በምንም ማድረግ የሚጠበቅባትን ተዘጋጅታ መቅረቧ ነው ሀቋ እንጂ ውጭ ሄዳ ወይም ከውጭ ሰርታ ማምጣቷ እንደውም ባህር ተሻግራ ለዛውም ባህር ተሻግራ ይሄ ሀቆ አይደለ ሀቆ አይደለም። ይሄ ከሷ የሚጠበቅ አይደለም። ከሱ ነው የሚጠበቀው፣ እንጂ የእሱ ሀቅ እንጂ የእሱ ሀቅ አይመስለኝም። ከእናንተ በጀም ብዙም ባላውቅም ከእሷ የሚጠበቅ ሀቅ አይመስለኝም። የእሷ የቤት ውስጥ ኃላፊነት እና ለሱ ዝግጁ ሆና መቅረብ እንጂ ከሱ ከእሷ የሚጠበቅ አይመስለኝም ሰርቶ የማቅረብ ማለት ነው ከእናንተ ባላቅመች ይቅርታ እረሙኝ ስህተት ካለ እረሙኝ ግን ውስጥ ያለውን ያው ትንሽ በዚህ አጋጣሚ መናገር ስለፈለግኩ ነው እንጂ እኔ ብዙም ካሜራ ላይ ተጨማላቅም ግን በቃ ውስጥ ያለውን ትንሽ እስኪ በዚህ ልተንፍስ የሚለው ነው እና ከተሳሳትኩም ይቅርታ እና ሰላም አለይኩም ወረህመቱላሂ ወበረካቱ